በመሀላችሁ ልጅ አለች። እቺ ልጅ ማለት ነው። ስለ ኮመንቱንም እያነበብኩ ነበር እና ስለ ሁለታችሁ ትቶ ሰው ልጅ ማለት ነው፣ ስለ ሁለታችሁ ትቶ ስለ ልጇ እንኳን ማሰብ አለባቸው። ሌላው ይቀጥል፣ ግን ለማስታረቅ ሞክሬያለሁ። እግዚአብሔር ምስክሬን እያለቀስኩ ነው፣ ውሳናን ምክንያት በማድረግ ቀበለኛል ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ ነው። አሁን ያው እንግዲህ በጣም ደስ ብሎኛል ትንሽ ተስፋ ተሰጥቶኛል። በነገራችን ላይ ለውሳና በዓል እንኳን በሰላም አደረሳችሁ ውድ ቤተሰብ ሁላችሁም በሀገር ውስጥም ከሀገር ውጭ የሚያላችሁ እንኳን ለበዓሉ በሰላም አደረሳችሁ እያልኩኝ ሰላምታዬን ያደርሳችኋለሁ ሁላችንም ሰላም ነን እግዚአብሔር የተመሰገነ ይሁን። ምንድነው ዛሬ የመጣሁት በአዲስ ቪዲዮ ባለቤቴ ትንሽ ተስፋ ሰጥታኛለች። ባለፈው እርሜ ላዩ እንግዲህ ምንድን ነው ዛሬ ወሳና ምክንያት በማድረግ መጥቼ ልጠይቃት ፍቃደኛ ከሆነች እንግዲህ እስኪ አሰብኩኝ። ምናልባት መጪውም ዛሬ ሳምንትን በዓል ስለሆነ ወደ ቤቷም እንድትገባ እስኪ ከራራችልኝ ብዬ ደግሞ ዛሬ በአዲስ ቪዲዮ መጥቻለሁ ውድ ቤተሰብ። እና ያው አዩም ሰሞኑን ልክ አይደለችም ትንሽ ተረብሻለች በጣም ሁላችንም ይማዝኛለሁ ውድ ቤተሰብ። እኔ ለእውነት ነው እምላችሁ እሷ እንደለፋችልኝ ለፍቼ ነበር። እኔ ለእውነት ምንድን ነው አልቅሼ ሁላ ለማስታረቅ ሞክር ያለት ለእውነት ነው። ዛሬ አመት ነው መቼም አሏሽም እያለቀስኩኝ ነው ትንን ልኳት ያው ፈቃደኛ ሆነችም። ምንድን ነው የቆየ ነገር ስለሆነ ደግሞ ከዚህ በፊትም ስለተጣሉ አዲስ ነገር ቢሆን እንደምንም ጥሬ ነበር። እኔ አዲስ አይደለም የቆየ ነገር ስለሆነ ከአቅሜ በላይ ሆኖብኝ እና ያለው ነገር፣ ሰው ዋሽቶ ያስታርቃል። ዋሽቶ ለማጣላት አትሞክሩ። አንዳንድ ሰዎች ተዉት፣ እነሱ ነገር ሊገናኙ ይችላሉ፣ እናንተ ወደኋላ ትቀራላችሁ። ምናልባት ሰው እንደተጣላ አይቀርም፣ እንደሞተ ነው እንጂ የሚቀረው። ማንም ሰው ይታረቃል፣ ማንም ሰው ይጣላል። የእኛ ታሪክ እንኳን እያያችሁ ነው፣ አይደለም ሰው ጊዜ ያስታርቃል። ሰው ልጅ ማለት ነው። እና ውድ ቤተሰብ ለዛ

ችግር የለውም ሞያ ነው ከሷ ተማር ከሷ ተማር

እናፈላለን እናፈላለን እንጫወት እና እና ይሄ እንዴት ነሽ? እንደዚህ ደስተኛ ስትሆኚ ደስ ነው የሚለኝ። ያው እንግዲህ ምን ታደርጊያለሽ? አሁን በዓልም ስለሆነ ፈታ ማለት ነው። ያለፈውን ነገር አንዳንድ ነገሮችን እየሰማሁም ነው፣ እያየሁትም ነው። ቪዲዮ ታይ። ቅድምም መግቢያ ላይ አወራሁት ነገር አለ። በመሀላችሁ ልጅ አለች። እቺ ልጅ ማለት ነው ስለ ኮመንትንም እያነበብኩ ነበር። ነው ስለ ሁለታችሁ ትቶ ሰው ልጅ ማለት ስለ ሁለታችሁ ትቶ ስለ ልጁ አንኳን ማሰብ አለባቸው። ሌላው ይቀጥል፣ እነሱ ሁለታችሁ ችግር የለም። ከባሻ ስለዚህ አንዳንድ ሰዎች ቃ ሰው እኔ እና ሷ ታርቀን የለን ሰው እኮ ነገ እኮ ልትታረቁ ትችላላች። እውነት ሰው እንደተጣለ አይቀርም። ስለዚህ እነሱ ብዙ ነገር በኮሜንቱም እያዩት ነበር ማታ እና አንዳንድ ሰዎች ሰው ደግሞ በማያገባቸው ወይ ዋሽቶ ማስታረቅ ዋሽቶ ከማጣላ እናንተ እኮ ለፍታችሁ አጥቂ ለምሳሌ አንተ እኔ ያልክሽ ያልክሽ ይለንድ ተለምነኛል ሚዲያ ላይ ስላልወጣ ነው። እሷ እንደዛ በጣም ተጎድታለች። ነገር ግን እናንተም የማያስኬድ ነገር ላይ ስለደረሰ እናት ላይ አከጃችሁ ነው አባቹ በእኛም ለፍተሻላችሁ እኮ ይሄ ብቻ የልቻ አይደለም። ምሳሌ አሁን እነ ረዴት አሉ እነ ተመስገን አሉ የእውነት የእውነት የእውነት ሰው ናቸው። ከልባቸው ሰው ናቸው። ምክንያቱም እንደ ማንም ሰው ሮጦ ቪዲዮ መስራት አቅቷቸው አይደለም። ግን እንደ እሷ በእኛ ትዳር ዋጋ የከፈለ ሰው የለም። እግዚአብሔር ምስክር፣ እንደሷ ዋጋ የከፈለ ምክንያቱም ከተዋወቅን ሰዓት ጀምረን ለፍታለች። አሁን ግን ሲያቅታት ከሆን ትበ ሰው እንደዚህ እኮ ነው። እኛ እንኳን ሳንዋለድ እንደዚህ ብዙ ነገር ተደራርዘን ሁለት ልንታረቅ እግዚአብሔር ከፈቀደ ልንድታረቅ ነው አይደለ ርሜላ፣ እንጂ እናንተ ደግሞ ልጅ በመሀላችኋለች አንዳንድ ሰዎች ገብቶ ብዙ ነገር ባወሩ ስለናንተ ደስ ይለኛል። ስለማይወስ እናንተ ኮናገ ኮት ልትታረቁ ኮ እንደሱ ቀሪ ናቸው። ምን መሰለ ስለ ገንዘብ የሚያስብ በውስጡን ካመጣ ሳይ ጠይቀ ሚዲያ ላይ ይሮጣል። ስለ ገንዘብ የማያስብ ደግሞ እውነት ለኔ ያሰበሰው እንደናንተ ወይ ደግሞ እንደነተሜ በውስጥ ያንን ነገር ይጠይቀኛል። ያንን ነገር ለምን ብሎ ይጠይቃል። ገብቷል። ግን አንዳንዴ ማለት ይሄ ገንዘብ ዛሬ ብናገኝበት ነው በየቤቱ ማለት ነው። ነገት ምንድን ነው የምታርፈው? እናንተ ናችሁ የምታውቁት። በጉዳት እና ጥቅማችሁ ሁለታችሁ ናችሁ የምታውቁት። አንቺ ምን ያክል እንደተጎዳች ወይስ ምን ያክል እንደተጎዳ አያውቁም። ገባሽ ዝም ብሎ ከመሬት ተነስቶ እኔ አሁን በእናንተ ማልገ ይቻላል። ገባ ግን ለማስታረቅ ሞክሬ ያለ እግዚአብሔር ምስከይ ነው። ዛሬ በጀም እያለቀስኩ ነው ነገር የቆየ ነገር ስለሆነ

ማለት ህግ ቢሆን የጋራ ንግድ የሚያደረገው የአንቺን ሰው የሱን ብቻ ያደረግም እና የእሱን ነገር ምን አደረጋችሁ? ምን አይ አላወራችሁበት? ከአንቺ እንደዚያ የሚያደርግም ከሆነ እሺ። በኋላ ኮ እነሷ ምትሆን ጉዳት አትፈልግም። እንደዚህ ከሆነ እሺ ሁላችን ነገር አይደለም፣ ሁሉ ነገር ሁሉም ነገር ብላጅ የሰው ልጅ ሆነው የማይጋጭ የለም። እግርና እግር እንኳን ይጋጫል። ስለሁሉም ነገር እግዚአብሔር ይመስገን። ዛሬ ውሳና ነው። የሰው ልጅ እንግዲህ ያው ማለት ሁላችንም እናጠፋለን፣ እናጠፋም አይደለም፣ ይቅር ተባብለን ደግሞ እችን እንግዲህ እግዚአብሔር ፍቅር ነው ያሳየንበት ጊዜ ስለሆነ እየሰገድን በንጹህ ልብ ስለሁሉም ነገር እግዚአብሔርን እያመሰገንን እንግዲህ ይህንን ጾም እየጨረሰን ያለ ነው። አንተን በእርግጠኝነት ትቀየራለህ ብዬ አስባለሁ። በእውነት ይሄ የዛሬ ቀን በአመት የምመጣ ነው። ሰው ልጅ ሆኖ የማይቀየር የለም እኮ ቀየራለ። እዚህ ጋርም ደግሞ እንግዲህ ቅዱሳን አሉ። እነሱ ጋር ቁጭ ነው መቼም አትዋሸንም ያለው ነገር እንግዲህ ያስተካክለን። በነገራችን ላይ ውድ ቤተሰብ ይቅርታ እንግዲህ ያው ቤቱ ጠባብ ስለሆነ ጸሎት ቤት ሊኖረኝ አልቻለም። እግዚአብሔር እየልብን ያያል። ምንም ማድረግ አልቻልኩም እና ስለ ሁሉም ነገር እግዚአብሔር ይመስገን። አንተም ተቀይረህ ደስተኛ እንደምታረጋ ተስፋ አድርጋለሁ። ሌላውን ደግሞ እስኪ ለብቻችሁም ደግሞ ብታውሩበት ደስ ይለኛል። በኔ በኩል በቃ አመሰግናለሁ እና ውድ ቤተሰብ በጣም ደስ ብሎኛል። ዛሬ ሁላችሁም እንደምትደሰተው እንደምትከሰቱ እርግጠኛ ነኝ። በጣም ደስ ብሎኛል። ውድ ቤተሰብ መልካም ባር፣ መልካም መልካም ሰዓት፣ ምንላችሁ። አመሰግናለሁ።